አሜሪካዊቷ ኤሚሊ በተደላደለ የልጅነት ህይወት አልፋ እጅግ ስኬታማ የስራ ጊዜን እያሳለፈች ቢሆንም ከወጣትነት እድሜዋ ጀምሮ አለሟን ሙሉ ለማድረግ የሞከረቻቸው ትዳሪ መመስረት ግንኙነቶች ሁሉ ግን ወነኛ ሰው ባለማግኘቷ የተሳካ ሳይሆን ይቀራሉ። ልጅ ወልዶ የማቀፍ ከፍተኛ ጉጉት የነበራት ኤሚሊ እድሜዋ እየጨመረ በመሄዱ ምክንያት የመውለድ እድሏ ሲመነምን የጉዲፈቻ ልጆቹን ለማሳደግ ወስና መንቀሳቀስ ጀመረች። ከብዙ ጥረት በኋላ ከአንዱ ወላጅ አልባ ህጻናት ማሳደጊያ ማዕከል ተለያይተው ማደግ የማይችሉ አምስት ሴት ህጻናትን በአንድ ጊዜ በደስታ ተቀብላ በከፍተኛ ፍቅርና እንክብካቤ አሳድጋ ለቁም ነገር አበቃቻቸው። ልጆቹ የኮሌጅ ትምህርታቸውን ጨርሰውና ስራ ይዘው ልክ 27 ዓመት ሲሞላቸው ለእናታቸው ፍቅርና አክብሮታቸውን በመግለጽ ያደረጉላት ነገር እሷን በእንባ ያራሰና የሁሉም ሰው ልብ የነካ ሆኖ አልፏል። ከኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጡ አፓርታማ ከዲኤም ምስሪ ሪል እስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋለሁ የምትሉ የ432000 ብር ቅድመ ክፍያ ጀምሮ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 በአሜሪካ ሞንታና ከተማ ውስጥ እሷ እናቷና አባቷ ብቻ በሚኖሩበት የትንሽ ቤተሰብ አባል ሆነ ያደገችው ኤሚሊ ለወላጆቿ አንድያ ልጅ በመሆኗ በከፍተኛ እንክብካቤ የቅምጥልና የቅንጦት ኑሮን ስለምትኖር የሚያስፈልጋትን ምንም ነገር ለማድረግ ውጣ ወረዶች ውስጥ መግባትና መታገል የሚባለውን የህይወት ገጽታ እንብዛማ አታውቀውም ነበር። የሚሊ ወላጆች እስከ 20 ዓመቷ ድረስ የምትፈልገውን ነገር ሁሉ እንደተሟላላት እያረጋገጡ አሳድገዋት። ከኮሌጅ በጣም ጥሩ በሚባል ውጤት ጨርሳ ስለተመረቀች በአጭር ጊዜ ውስጥ ጥሩ ደሞዝ የሚያስገኝ ስራ አግኝታ የመጀመሪያ የስራዋ ዓለም ተቋም ስትቀላቀል በዙሪያዋ ያ ሁሉ ሰው በሙያዋ የላቀች እንደምትሆንና ለከፍተኛ ደረጃ እንደምትደርስ ይገነዘባል። በመጀመሪያዎቹ 18 ወራት የስራ ዓለም ቆይታዋ ውስጥ ሁለት ጊዜ እድገትና የደሞዝ ጭማሪ ስታገኝ ኩባንያውን ታላቅ ተወዳዳሪ በማድረጓም አንዳንድ የሚመጥኗት አስደሳች ስልማቶችን ተቀብላለች። የኤሚሊ ቀጣይ አላማ ብዙ ቤተሰብ የሚያፈራ ትዳር መመስረት በመሆኑና እንዲሁም ህጻናትን በጣም ስለምትወድ ብዙ ልጆችን ለመውለድ ውጥን ይዛ ብትንቀሳቀስም በሚያሳዝን ሁኔታ ግን ነገሮች በምትፈልገው መልኩ ሊሄዱላትና ውሃ አጣጯን ማግኘት ሳትችል በመቅረቷ ባሳለፉት ዓመታት ውስጥ የተሻለ ውጤት ያላስመዘገበችው የህይወቷ ብቸኛ መስክ ይህ የግንኙነት ጉዳይ ነበር። ኤሚሊ እድሜዋ እየገፋ ሲሄድ እስካሁን ያላገባች በመሆኗ የተጨነቀች የመጣች ሲሆን፣ በዚህም ደግሞ ወላጆቿ የልጅ ልጆቻቸውን ለማየት በጣም ስለጓጉ ያንንም ስለምታውቅ በአንድ ወቅት እሷ እንደምትፈልገው አይነት ሰው እንኳን ባይሆን ፍላጎቷን ገታ ባለው ነገር ለማግባት ብትፈልግም ራሷን ለደስታ እጦትና ላልተገባ የህይወት ዘመን ጭንቀት እንዲሁም አለመረጋጋት መዳረግ እንደሆነ ስለተገነዘበች ነገሩን ችላ ብላ ታልፈዋለች። በዚህ ሁኔታ ውስጥ የቆየችው ኤሚሊ የተለያዩ ግንኙነቶችን ለመመስረት ሞክራ በእያንዳንዱ ጥረቷ እየተጎዳች ስለሆነና አሁን ላይ አርባ ዓመት ቢሞላትም እስካሁን ሁነኛ የህይወት አጣማሪዋን ማግኘት ባለመቻሏ ሐዘን ቢሰማትም ከዚህ በኋላ ግን መጠበቅ ሰልችቷታል። ከዚያም በተጨማሪ ደግሞ የእድሜዋ መግፋት በተፈጥሯዊ መንገድ አርግዛ ልጆችን የመውለድ እድሏን እያመነመነው ስለመጣ ከሀያዎቹ አጋማሽ ጀምሮ ትመኙ የነበረውን እናትነት የትዳር ጓደኛ ባለማግኘቷ ብታጣውም አሁንም ቢሆን በማደጎ ህፃናትን በመውሰድ እናት የመሆን ህልሟን ማሳካት እንደምትችል ታስባለች። ቀጥሎም ሀሳቧን ወደ ተግባር ለመለወጥ እየገፋችበት ስትሄድ አመጣ አባት ወልዳቸውም የርሷ ያልሆኑ ልጆችን በማቀፍ ደስተኛ ስለምትሆን፣ ለጉዲፈቻ ለማመልከት ከመሄዷ በፊት በአሜሪካ ሕግ መሰረት አንዲት አሳዳጊ ሴት እናት ለመሆን አንድ አመት የሚወስደውን ስልጠና በመውሰድ ግድ በመሆኑ ኤሚሊም ያንን ስልጠና ለመከታተል ተመዝግባ ትምህርትና ስልጠናውን ከጨረሰች በኋላ የመጀመሪያ የጉዲፈቻ ልጇን ለማግኘት ቪየትናም ሀገር ለሚገኝ አንድ የወላጅ አልባ ህጻናት ማሳደጊያ ማዕከል ማመልከቻ አስገብታ መልስ መጠባበቅ ጀመረች። እንዳለመታደል ሆኖ ሂደቱን ለመቋጨት ወደ ቪየትናም ከመጓዟ ከጥቂት ሳምንታት በፊት ሀገሯ ዩናይትድ ስቴትስ ዜጎቿ ከዚህ ሀገር ጉዲፈቻን እንዳይወስዱ በማገዷ ምክንያት ከጫፍ ደርሶ የነበረው የማደጎ ልጅ የማግኘቱ ውጥኗ ተጨናገፈ። ቀጥሎም በሀገር ውስጥ ለሚገኙ የተለያዩ ተቋማት አመልክታ ምንም መልስ ሳታገኝ ብዙ ወራት ስለፈጀባት ሁኔታው እያሳሰባት መጥቷል። በወራት አሳስ እለት አርብ ምሽት ላይ ኤምሊ በጣም ደክሟት ከስራ የተመለሰች በመሆኑ ራት ለማዘጋጀት እንኳን ጥንካሬ ስላልነበራት ቀለል ያሉ ነገሮችን ቀማምሳ ቶሎ ነበር ወደ ምኝታ ቤት ያመራችው። እኩለ ሌሊት ገደማ ላይ ግን የስልኳ ድንገተኛ ጥሪ ጫጫታ ከእንቅልፏ ቀሰቀሳትና ደንግጣ ተነስታ ስትመለከተው ከማታውቀው ሰው የመጣ በመሆኑ ለምንድን ነው በዚህ ውድቅት ለሊት የሚደውሉት? ብላ በማሰብ ከወላጆቿ ሊያም ከጓደኞቿ አካባቢ የሆነ ችግር ተፈጥሮ እንደሆነ በማለት የፍርሃት ስሜት ሸብቧት ይህንን ከሌላ ከተማ የመጣ ስልክ ስታነሳ የስልክ ጥሪ መላ ህይወቷን ለዘላለም እንደሚለውጥ ፈጽሞ ሳትገምት ነበር። ሀሎ ማን ልበል አለች ኤሚሊ ድምጿን ዝግ አድርጋ። ሰላም ኤሚሊ፣ እኔ ላውራ ስሚዝ ይባላለሁ። በኒውዮርክ ከተማ የሚገኝ የህጻናት እንክብካቤ ማዕከል ውስጥ ማህበራዊ ሰራተኛ ነኝ። ከዚህ በፊት በኛ የወላጅ አልባ ህጻናት ማሳደጊያ ተቋም አንድ አመት ያለፋቸውን እና አስቸኳይ የማደጎ እንክብካቤ የሚያስፈልጋቸው አምስት ሴት ህፃን ልጆች አሉን በማለት የደወለችበትን ምክንያት አስረዳቻት። ኤሚሊ በድንገትው ዜና ተገርማ ዝም ስትል ለአውራ ንግግሯን ቀጠለችና፣ ሌላው ነገር ህጻናቱ ፈጽሞ ተለያይተው ሊያድጉ የሚችሉ አይደሉም እኛ ሁኔታዎችን ልናመቻችሎትና የሚፈልጉትን ማንኛውንም ድጋፍ ልንሰጥ ዝግጁ ነን። ስለዚህ እርሶ ልጆቹን በጉዲፈቻነት ለመውሰድ ፈቃደኛ ነዎት? ስትል በትህትና ጠየቀች። ሴት ልጅ መውለድ ኤምሊ ሁል ጊዜ የምትፈልገው ነገር ቢሆንም በእስከ ዛሬ ጉዲፈቻ ጥያቄዋ ወቅት ግን በአንድ ጊዜ አምስት ልጆች ልታገኝ እንደምትችል ለአፍታም ገምታ ስለማታውቅ ከመደነቋን በላይ በማሳደግ ሂደት ወቅት ሊፈጠር የሚችለውን ችግር መቋቋም እንደምትችል እርግጠኛ አልነበረችም። ነገሩን በሌላ መልኩ ስታስበው ደግሞ ልጅ ለማግኘት በጣም ረጅም ጊዜ ጠብቃ ነበርና ይህንን እድል መተው ስላልፈለገች ጥቂት ከራሷ ጋር ስትነጋገር ከቆየች በኋላ ለማህበራዊ ጉዳይ ሰራተኛዋ ሕፃናቱን ደስ እያላት ወደ ቤቷ ልትወስዳቸው እንደምትችል ነገረቻት። ኤሚሊ ስልኩን ከዘጋች በኋላ የምታስበው ነገር ሁሉ በመጨረሻ እናት የምትሆንበት ቀን እውን ለመሆን ስለመቃረቡና በጉጉት ሲጠብቁ ስለቆዩት ወላጆቿ ይህንን ዜና ስታካፍላቸውና ለልጅ ልጆች ሲኖራቸው በጣም እንደሚደሰቱ ስለነበረ መልስ አመተኛት አልቻለችም። ኤሚሊ ወራት የፈጀ ጉዲፈቻ ሂደትን አልፋ ከማደጎ ቤቱ አምስቱን ሴት ህጻናት ልጆች ወደ መኖሪያ ለማምጣት ጊዜው ሲደርስ ወደ ኒውዮርክ ከተማ ተጓዘችና በጣም ቆንጆዎቹን ወላጅ አልባ ህጻናት ልጆች ገና እንዳየቻቸው ወዲያውኑ ልዩ የፍቅር ስሜት ያደረባት በመሆኑ ትክክለኛ ውሳኔ እንደሆነ ለራሷ አረጋገጠች። ነገር ግን እንደዚህ አይነት ቆንጆ ልጆች እንዴት ወደ ወላጅ አልባ ማሳደጊያ ሊገቡ ቻሉ ብላ መጠየቅ ነበረባትና ወደ ህፃናቱ የወሰደቻትን እንዲሁም ጉዳዩን ልታስፈጽምላት የማዕከሉ ሰራተኛ ጥያቄውን ሰነዘረች። ሰራተኛዋ ታሪካቸውን ስታስረዳት እነዚህም የሚያማምሩ አምስት መንትያ ህጻናት ገና ከመወለዳቸው እነሱን ለማሳደግና ለመንከባከብ አቅም አጥዋት ሊሆን ይችላል ተብሎ በተገመተ ምክንያት እናታቸው ጥላቸው ሄዳን የተገኙት ስትላት፣ የፈጣሪ ነገር እሷ ልጅ ፍለጋ እንደዚያ ስትንከራተት ሌላውን ደግሞ ልጅ ማግኘት ሲያስደነግጠው ያለበትን አለም እያሰበች የነበረችው የሚሊ እያለቀሰች ነበር ምላሿን የምትሰማት። ኤምሊ በመጨረሻ ይሆናል ብለ ያልገመተችው አሰቃቂ ታሪካችሁን ከሰማች በኋላ ሰነዶቹን በሙሉ ተፈራርማ ጨርሳ ሴት ልጆቿን ይዛ ወደምትኖርበት ከተማ የተመለሰች ሲሆን የእነዚህ ደሳስ የሚሉ ሴት ህጻናት ስም ግሬስ፣ ኤላ፣ ሶፊያ እና ናታሊ በሚል ተሰይመዋል። ህጻናቱ በአዲሱ ቤታቸው ሞቅ ያለ አቀባበል ከተደረገላቸው በኋላ ህይወትን ቀጥለው ከአካባቢያቸው ጋር ለመላመድ ብዙ ጊዜ የሚያልፈጀባቸው ሲሆን ኤሊናም ቆንጆዎቹን አምስት መንትዮች ወደ ህይወት ከገቡበት ቀን ጀምሮ በሁሉም ነገር ሙሉነት የተሰማትና የበለጠ ደስተኛ ሴት እየሆነች መታለች። ምንም እንኳን ኤሚሊ ልጆቿን በጥሩ ምቾት ለመንከባከብ በሚል ሞግዚት ብትቀጥረላቸውም የስራ ሰዓቷን እየቀነሰችና በሳምንቱ መጨረሻ ብዙ ጊዜያትን እየወሰደች በአብዛኛው ከልጆቿ ጋራ ታሳልፋለች። ወደ ተለያዩ ቦታዎች ይዛቸው ትሄዳለች። አንድ ቀን ምክንያቷን የማጉጉት ያላቸው ጓደኞቿ ለምን አምስት ሴት ልጆችን በአንድ ጊዜ በጉድፈቻነት እንደወሰደች ሲጠይቋት፣ እሷም ፈገግ እያለች ይህንን ልገልጽበት የምችልበት ምንም መንገድ የለም፣ ነገር ግን እነዚህን ያህል ልጆች ስላገኘው ደስ ብሎኛል የህይወት ምርጡን ነገር ሁሉ ልሰጣቸው ዝግጁ ነኝ፣ እነሱም ከጠበኩት በላይ ደስታን አምጥተውልኛል በማለት መልሳላቸዋለች። ኤሊና ልጆቿ ፊደል ለመቁጠር የሚችሉበት እድሜ ላይ ሲደርሱ በከተማ ውስጥ ካሉ ምርጥ ትምህርት ቤቶች በአንዱ አስመዘገበቻቸው። ሁልጊዜ ጧት ወደ ስራ ከመግባቷ በፊት እነሱን ይዛ ወደ ትምህርት ቤት የምታቀና ሲሆን መውጫ ሰዓታቸው ሲደርስ ደግሞ በተቻለ ፍጥነት ከቢሮዋ በጊዜ ትወጣና ወደ ቤት ስለምትመልሳቸውና አብራቸው ስለምታመሽ ከነሱ ጋራ ብዙን የቀን ጊዜዋን ታሳልፍ ነበር። ከጥቂት ዓመታት በኋላ ደግሞ ከዚህም የበለጠ ከሴት ልጆቿ ጋር ለመቀራረብና በደንብ ልትንከባከባቸው ስለፈለገች ስራዋን በቤት ውስጥ ለመከወን የሚያስችላትን ስልት በመዘርጋት ውሎ አዳሯ ከምትወዳቸው ልጆቿ ጋር ሆነ። ብዙ ዓመታት ሲያልፉ አምስቱ ልጃገረዶች ኤሚሊን ወላጅነታቸው ብቻ እንደሆነች አውቀው ካደጉ በኋላ የሁለተኛ ደረጃ ትምህርታቸውን አጠናቀው ወደ ኮሌጅ ለመግባት ሲሰናዱ ግን ኤሚሊ አንድ ምሽት ራት ከበሉ በኋላ እውነቱን እያውቁት ዘንድ እሷ አሳዳጊ እናታቸው እንጂ አመጣ የወለደቻቸው እንዳልሆነች ነገረቻቸው። ከኮንዶሚኒየም መሽጫ በታች በሆነ ዋጋ ቅንጦ አፓርታማ ከዲኤምስ ሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋለሁ የምትሉ የ4320 ብር ቅድመ ክፍያ ጀምሮ ከባለ አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት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 ሁላቸውም በጥሩ ሁኔታና በከፍተኛ የእናትነት ፍቅርና እንክብካቤ ያደጉ በመሆናቸው በዚያ ብዙም ያልተከፉ ቢሆንም ድንገቴው ዜና ግን አግራሞትና ድንጋጤን ፈጥሮባቸው ነበር። ኤሚሊ ልጆቿን ከፊቷ ሰብስባ ይህንን ለእናንተ ለመናገር ትክክለኛውን ወቅት እየጠበቅኩ ነበር፣ እናም አሁን የመጨረሻ ጊዜ የመጣ ይመስለኛል። እኔ ወላጅ እናታችሁ አይደለሁም። ከብዙ ዓመታት በፊት በወላጅ አልባ ሕጻናት ማሳደጊያ ውስጥ አገኟችሁና ሁላችሁንም እንደ ልጄ ላሳድግ ቃል ገብቼ ወሰድኳችሁ ይህ በእርግጥ ለሁላችሁም ትልቅ ግምትን የሚያጭር ነው፣ ነገር ግን እነዚያን ቃላቶች ከሰማ በኋላ እኔ ለእናንተ የምችለውን ሁሉ እያደረግኩ አሳደግኳችሁ እንድታውቁልኝ ይፈልጋሉ በማለት ስታስረዳቸው፣ ሁሉም ሳይነጋገሩ ወደ እናታቸው ሮጦ በመሄድ ተቃቀፉና በእነዚህ ሁሉ ዓመታት ውስጥ ስላደረገችላቸው መልካም ነገር በጋራ እያመሰገኗት ፍቅርና አክብሮታቸውን ገለጹላት። የሌሊ አምስቱም ልጆች የኮሌጅ ትምህርታቸውን ከጨረሱ በኋላ ሁሉም በአጭር ጊዜ ስራ የጀመሩ ሲሆን፣ በአንድ ቀን ምሽት ላይ አምስቱ ወጣት ሴቶች ተሰባስበው ከምን ተነስተው ምን ላይ እንደደረሱ ሲነጋገሩና ስላለፈ ህይወታቸው ሲያወጡና ሲያወርዱ ቆይተው እድሜያቸው 27 አመት ስለሞላና አሳዳጊነታቸው ባት ኖር ኖሮ ህይወታቸው እንደዚህ ያለ አስደናቂ ለውጥ እንደማያመጣ ስለተገነዘቡ ለኤሚሊ አንድ ትልቅ ነገር የሚያደርጉበት ሰዓት ላይ እንደደረሱ ተረድተው በዚያ ዙሪያ መወያየት ጀመሩ። ኤሚሊ ሱፐር ማርኬት እንዲኖራት አጥብቃ እንደምትፈልግ የሚያውቁት ልጆቿ በየቀኑ ቤት ውስጥ ከምትቆይ፣ እሷ በስራ አስኪያጅነት የምትመራው አንድ ብቻ ሳይሆን ሶስት ሱፐር ማርኬቶችን ገዝተው ሰጥቷት። በተጨማሪም እናታቸው ሁልጊዜ በበጎ አድራጎት ስራ ላይ የመስራት ፍላጎት እንዳላት ታወራ ስለነበረ በዚህም ብቻ ሳያበቁ ግዙፉ መኖሪያ ቤት ገዝተው ለእሷ ለምትፈልገው ስራ እንዲውል አመቻችተው ሲሰጧት ኤሚሊ እየሆነ ያለውን ነገር ማመናቀቷት በእንባ ታጅባ ፍሬዎቿ ለዚህ በቅቶ ያበረከቱላትን ነገር አክብራና መስግና ተቀበለች። እናም ይች ትጉህ እናት በማደጎም ቢሆን በልዩ ፍቅርና እንክብካቤ ያሳድጋ ለቁም ነገር ያበቃቻቸው ምርጥ ልጆቿ ለእሷ ብዙ ደስታን ማምጣት ብቻ ሳይሆን ረጅም ጊዜ በውስጧ የተቋጠረችውን ፍላጎትም ለማሳካት ረድተዋታል። በዚህ ምርጥ ታሪክ ዙሪያ ያላችሁን አስተያየትና ሀሳብ እንዲሁም የተሰማችሁን አሳውቁን። እዚህ ላይ አበቃን። ቸር ቆዩልን።